መቼም ያለው ሁኔታ ድብልቅልቅ ያለ ነገር ስለሆነ ያ ነገር እዛ ነገር ውስጥ መግባት መቼም ከባድ ነው፣ በጣም ከባድ ነው። ነገሩ ተደባላልቀዋል። በዚህ ሳምንት የተደረገውን ሳልጠቅስ አላልፍም። በጣም እጅግ የሚያሳፍርና የሚያዋርድ በግብሩ ደግሞ ቤተ ክርስቲያኒቱን የማይወክል ጫት እየቃመ ነው የተያዘ። ይሄ ዶክተር ወዳጄነህን ታውቁታላቸው? ምንድን ወደዚህ የማይመጣውን በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። ነገር ላይ ከማገኛው ላይ አስራቴን፣ መባዬን፣ ቁርባን የምሰጠው ለአክሱም ጽዮን ቤተ ክርስቲያን ነው፣ አክሱም ላለችው ጽዮን ቤተ ክርስቲያን ነው። ከዛ ተዋህዶ ኦርቶዶክስ ቤተ ክርስቲያን እኮ ኢየሱስን ታውቃለች። ኢየሱስን አታውቅም ማለት በደል ይሆንባችኋል። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው። ሰባቱ የሚወረወርብኝን እያንዳንዱን ድንጋይ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። ሰላም፣ ሰላም ጤና ይስጥልኝ ወደና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም የክርስቶስ ይብዛላችሁ። ብፁዕ ወቅዱስ አቡነ ማትያስ ብፁዕ አቡነ አብርሃምን በሚሸኙበት ሰዓት ነገሩ ተደበላለቀ ሲሉ የተናገሩበት ቪዲዮ አለ። እጅግ ጠንካራ መልእክት ነው። የማስደምጣችሁ ይሆናል። እንዲሁም ጫት የሚቅሙ ጳጳሳት ተገኝተዋል። ጳጳሳት መስለው ብዙ ኦርቶዶክሳውያንን እያሳቱ እንደሆነ ብፁዕ አቡነ አብርሃም አጋልጠዋል። በተጨማሪ ፓስቶር ዶክተር ወዳጄነህ እነሆ መጨረሻው ጉዞ ተቀላቅሏል። ከዚህ በኋላ አስራት በኩራት የሚሰጠው ለኦርቶዶክስ ቤተክርስቲያን ነው፣ እሱም አክብጮ ማርያም ነው ሲል የተናገረበት ቪዲዮ ወጥቷል። እጅግ መነጋገር የሆነ ቪዲዮ ነው፣ የማስደምጣቸው ይሆናል። ከዚህ ቀደም ሊቀ ጳጳሱ ጥሪ እንዳቀረቡለት ብዙዎቻችን ሰምተናል ብዬ አስባለሁኝ እና ዶክተር ወዳጄነህ ያለውን በጥቂቱ እያምን ሰማ ይሆናል። ሁላችሁም ይህ ቪዲዮ ከመጀመራችሁ በፊት ላይክና ሼር በማድረግ ጀምር በዚህ ዩቲዩብ ቻናል አዲስ ከሆናችሁ ማለትም ገና ዛሬ መጣችሁ ካላችሁ ሰብስክራይብ በማድረግ ቢሰብ እንድትሆኑ እጋብዛችኋለሁ። ሁልጊዜ የሚለቀው ቪዲዮ እንደደረሳችሁ የደብሉ ምልክቷን መጫናችሁ እንዳይረሳ። ወደ ቪዲዮ ከሚዳችሁን በፊት የሊቃነ ጳጳሳቱን ምርቃት እንስማ ና እንጣሁላችሁን ኮመንት ላይ እየገባችሁ አሜን አሜን አሜን እያላችሁ ኮመንቱን ታጥለቀ ልቁታላችሁ ማለት ነው። ወደ ብፁ አባታችን ምርቃትን ተከታተሉኝ። እጃችሁን ዘርጉ እስቲ። አባቶች ባርኩት። ይህንን እጅ የተባረከ አድርገው ይህንን እጅ ሰርቶ ለፍቶ ወጥቶ የሚያገኝ አድርገው ይሄንን እጅ ከችግር ይሰውረው። ይሄ የበረከት እጅ ይሁን። ይሄ የሰላም እጅ ይሁን። ይሄ ፈትፍቶ የሚያጎርስ እጅ ይሁን። ይሄ እናትና አባቱን ፈትፍቶ የሚያጎርስ በእናትና አባቱን መርቶ እናትና አባቱን የሚያስደስት እጅ ይሁን። የሠራችሁበት ይባረክ። ፊሳችሁ አይጣ። ወዳችሁን አይራበው። ከሐዘን ይሰውራችሁ። ሀገራችሁን ይባርክላችሁ። የጨበጣችሁ ይባረክ። ብፁዕ አባታችንን በመካከላቸው ሞገሱን ይስጥላችሁ። እንደ አባቶቻቸው ቃላቸው የሚሰማ ቃላቸው የሚደመጥ በሕዝብ በአሕዛብ መካከል ሞገሱን ይስጥላችሁ። እናንተም እንደታዘዛችሁ እግዚአብሔር ይታዘዝላችሁ። ከቅም ሁሉ ይሰውራችሁ። እንወዷችኋለን። እናከብራችኋለን። እንወዷችኋለን። በጣም ታምራላችሁ። ደስ ትላላችሁ። እንደዚሁ እንዳማራችሁ ያኖራችሁ። ከመካከላችሁ ውስጥ አንድም አይጉደል። ከመካከላችሁ ውስጥ አንድም አይጥፋ። ሁላችሁም በአባታችሁ ደጅ እንደዚሁ እንደደመቃችሁ ያኖራችሁ። ከቤቱ አይሰውራችሁ። ቤታችሁ እንደዚሁ ይሙላ። የዶኪማስን ቤት ውሃውን ወደ ወይን የለወጠ ድንግል ማርያም ችግራችሁን ወደ ወይንነት ተለውጠው! አሜን። የተንኳኳውን ማንቆርቆሪያ በወይን የሞላች በዘርፋፋ ልብሷ ቤታችሁን ትዳስላችሁ። አሜን። ተክልዬ ተክለ ሃይማኖት፣ በስድስት ክንፋቸው ቅፍ ያድርጓችሁ። አሜን። በስድስት ክንፋቸው ድግፍ ያድርጓችሁ። አሜን። በእውነት አሚን አሚን አሚን አሚን ያላችሁ ሁሉ ይደረግላችሁ። ማለት እወዳለሁ። የአባቶቻችን በረከታቸው ይደርብን። እስኪ ወደ ብጹ አባታችን ብጹ ቅዱስ አቡነ ማትያስ እንለፍ። መቼም ያለው ሁኔታ ድብልቅልቅ ያለ ነገር ስለሆነ ያ ነገር እዛ ነገር ውስጥ መግባት መቼም ከባድ ነው፣ በጣም ከባድ ነው። ነገሩ ተደባላልቀዋል እግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። የቤተ ክርስቲያን አመራር በአሁኑ ጊዜ ጊዜ ሲያገለግሉ የነበሩት ብዙ የደከሙ አባቶች ያው ተግባራቸውን ጊዜያቸውን ፈጽመው በሰላም እየተሰናበቱ ነው። አዲሶቹ የሚገቡት ደግሞ ይኸው ከዛሬ ጀምሮ ሊጀምሩ ነው። እንግዲህ ይችን ታላቅ ቤተ ክርስቲያን እኛ በእግዚአብሔራዊ መንገድ ሰርተን ካልጠበቅናት ማን ነው የሚጠብቃት? አሁን ሰላም እንደምታዩት፣ ሰላም ሁሉ ነገር ችግር ውስጥ ገብተዋል። ሰላም ሰማይ ተሰቅለዋል። እና ቤተ ክርስቲያን የሰላም ቤት ከሆነች እኮ ሁሉም ሰላም ይሆን ነበር እኮ። የክርስቶስ ተላላኪና ወኪል እንጂ የሌላው አይደለች ቤተ ክርስቲያን። ሌላውማ ሌሎች አሉበት። እኛ ከ የተሰጠን ነት መንፈሳዊ መንፈሳዊውን ህይወት ለመዘርጋትና በመንፈሳዊ ህይወት ለመመራት ነውና መንፈሳዊ ህይወታችን የነጻ የጠራ እንዲሆን ልባችን የጠራ የነጻ መሆን አለበት። አጓጉላን ሂድ አጓጉል ከሆነ በቃ ሁሉን ተነግረ ተበላሸ ማለት ነው። የመሯችን ይሰብሰብ ወደ ቤተክርስቲያን፣ ወደ ሃይማኖት፣ ወደ እምነት፣ ወደ እግዚአብሔር መሰብሰብ አለበት አእምሯችን። አለበለዚያ እንዴት ሆኖ ዓለም ይድናል? ሰላም እንዲያወርድልን እኛ ሰላማዊ መሆን አለብን። ሰላሟም የምታድርበት ህሊና ማዘጋጀት አለብን። ብፁ አባታችን ብፁ ቅዱስ አቡነ ማትያስ በረከታቸው ይደርብን። የብፁ አባታችን ብፁ ቅዱስ አቡነ ማትያስን ንግግር ለመረዳት በጣም እጅግ ቀላል ነው። እንግዲህ እንዳሰማችሁት ነገሩ እጅግ የከፋ እንደሆነና የተለበላለቀ እንደሆነ ነው የተናገሩ ያሉት ማለት ነው። ይህ ንግግር የተናገሩት ርክበ ካህናትን ከጨረሱ በኋላ ሊቃነ ጳጳሳቱን ወደ ሀገረ ስብከታቸው በሚመልሱበት ሰዓት ነው። ነብሱ አቡነ አብርሃም ወደ ሀገረ ስብከታቸው በሚመለሱበት ሰዓት ያደረ ት ንግግር ነው ማለት ነው። የብፁዕ አባታችን በድጋሚ ብፁዕ አቡነ ማትያስ በረከታቸው ይደርብን። እስኪ ከዚህ መቀጠል ወደ ብፁ አቡነ አብርሃም እንሂድና ያጋለጡት መረጃ አለ። እስኪ እንስማውና እንመለስ። በዚህ ሳምንት የተደረገውን ሳልጠቅስ አላልፍም። በጣም እጅግ የሚያሳፍርና የሚያዋርድ የእኛን ልብስ ለብሰው የማይገባ ቦታ ላይ መገኘት። ቅዱስ አባታችን በዚህ ሳምንት ውስጥ ቀሚስ የለበሰ መስቀል የያዘ ቆብ ያጠለቀ መንፈሳዊ መነኮስ የሚመስል በግብሩ ደግሞ ቤተ ክርስቲያኒቱን የማይወክል ጫት እየቃመ ነው የተያዘ። ቅባ ቅዱስ ይቀባል፣ ጫት ይቅማል፣ በመስቀሉ ይባርካል። አላፊ አግዳሚው፣ ሌላ ተቃውሞ ያለው ይስቃል፣ ይሳለቃል። የእኛ ምዕመናን ያለቅሳሉ፣ ይሸማቀቃሉ። ሌላው በሌላ መልኩ እዚህ ዘመን ላይ ደርሰናል። በብዙ የሚቆጠሩ ሰባካያን ያሏት ቤተ ክርስቲያን ይህንን ማየት ይህንን መስማት የመርዶ መርዶ ነው። የሞትም ሞት ነው። ስለዚህ ሁላችንም አይናማዎች ሆነን ቤተ ክርስቲያንን ልንጠብቃት ይገባል። አባታችን ብፁዕ ቅዱስ አቡነ አብርሃም ያስተላለፉት መልእክት ሰምታችኋል። በተለይ እኛ ኦርቶዶክሳውያን ምእመናን እጅግ ከፍተኛ ጥንቃቄ ማድረግ አለብን። ልብሰ ተክህኖ የለበሰ ሁሉ የቤተ ክርስቲያን አገልጋይ እንዳልሆነ ልንጠነቀቅ ይገባል። እንግዲህ ብፁዕ አባታችን እንደተናገሩትና እንደሰማችሁት የጳጳሳትን አክሊል የጳጳሳትን ልብስ በመልበስ ጫ ሲቅሙ የተያዙ የውሸት አጭበርባሪ ጳጳሳት እንዳሉ ነው እንግዲህ እየሰማን ያለ ነው። እጅግ እጅግ የሚያሳዝን ነው ነገር ነው። ከፍተኛ ጥንቃቄ ልናደርግ ይገባል ማለት ነው። በተለይ ኦርቶዶክሳዊ ምእመናን በድጋሚ ጥንቃቄ ማድረግ አለብን ማለት ነው። እስኪ አሁን ደግሞ ወደ ዶክተር ወዳጄነህ ንምጣ እንምጣ እጅግ የሚገራርሙ ነገሮችን እየተናገረ ነው ያለው። ከፍተኛ እንቅስቃሴ ላይ ነው ያለው። በቅርብ ጊዜ ሙሉ በሙሉ ጠቅልሎ እንደሚጠመቅ እርግጠኛ ነ እስኪ እንስማውና እንመለስ። አስራቴ የምሰጠው የለም ከሚገኘው ላይ ፕሮቴስታንት አይደለም ባለው አስራቴን የምሰጠው ለአክሱም ጽዮን ቤተ ክርስቲያን እስከ እስከዚች ቀን ድረስ ዛሬ ጠዋት ሰጥቼ ነው የመጣሁት። አካውንት ያላቸው ምንም ነገር ላገኝ ከማገኛው ላይ አስራቴን፣ መባዬን፣ ቁርባን የምሰጠው ለአክሱም ጽዮን ቤተ ክርስቲያን ነው። አክሱም ላለችው ጽዮን ቤተ ክርስቲያን ቅድስት ማርያምን እመቤታችን ማለት ችግር የለውም። እመቤታችን እንበላት። እንኳን እንግሊዟ ንግሥት ኩን ኤልዛቤት አወር ሌዲ ትባላለች ስለዚህ ቅድስት ማርያም እመቤታችንን በላት። እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም። በድንግልና ወልዳ በድንግልና የጨረሰችው በዘመኗ ፐርፔቹዋል ቨርጂኒቲ ያላት ብዬ ተናገርኩኝ። እኔ እንዲሁ መናገሬ ነው፣ እውቀት ማካፈሌ ነው። ከዛ ተዋህዶ ኦርቶዶክስ ቤተ ክርስቲያን እኮ ኢየሱስን ታውቃለች። ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ ሜጀር የሚባሉትን አበይት በዓላቶቿን ዘጠኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው። ሰባቱም ብዬ ተናገርኩ። እኔ በየዋህነት እውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎደም ብዬ ተናገርኩም ተናገርኩ። የእርግማን ማአት ወረደብኝ። ሳየው ግን የሚወረወርብኝን እያንዳንዱን ድንጋይ የስድብ ድንጋይና የርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። በሰደቡኝ ቁጥር ስባረክ፣ በረገሙኝ ቁጥር ስባረክ፣ በተረገሙኝ ቁጥር ስባረክ፣ ተባርኬ ተባርኬ አሁን እንደው አያቋርጥ የርግማን ብያለሁኛው ኦኬ፣ እንግዲህ ዶክተር ወዳጄነህን እንደሰማችሁት ነው የተናገረው። ንግግር እጅግ የሚመስጥ ንግግር ነው። ከዚህ በኋላ አስራት በኩራቴን የምሰጠው ለአክሱም ጽዮን ማርያም ነው ሲልም ተናግሯል። እጅግ ትልቅ ደስታ ነው። እውነት ላቸዋሉ። መታደል ነው። እኛ ኦርቶዶክስ ሆነ እንራሱ አስራት በኩራታችንን ስንቶቻችንን የምናወጣው እውነት እግዚአብሔር ይወቅ። ለዚህ ነው ሊቃነ ጳጳሱ ጥሪ ያቀረቡት ማለት ነው። ዶክተር ወዳጄነህ የሚሰብከው ስለ ኦርቶዶክስ ነው። ስለዚህ ስለ ኦርቶዶክስ እየሰበከ ካለ ደግሞ ለምን ወደ ኦርቶዶክስ አይመጣም? ጥሪውን አድርሱልኝ ሲሉ የነበሩ ብፁዕ አባታችን፣ ለዚህ ነው ማለት ነው። እንግዲህ ዶክተር ወዳጄነህ እንደሰማችሁት በቅርብ ጊዜ ወደ ቅዱስ ቤተክርስቲያን እንደሚመለስ ተስፋ አድርጋለሁ ነትላቸዋለውኝ እመቤታችንን እንዴት እንደሚወዳት እመቤታችን ተብላ እንደምትጠራ ሲመሰክርላት ነበር። አዎ እመቤታችን ተብላ ትጠራለች። ለምን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ስለሆነች እመቤታችን መባሉ ምንም ፍጹም ስህተት የለበትም። እንደውም ከዚያ በላይ ራሱ ቢሰጣት ብንላት እኛ ኦርቶዶክሳውያን እጅግ ደስ ይለናል። ሁላችሁም ኦርቶዶክሳውያን ለዶክተር ወዳጄነህ ጸልዩለት ማለት እፈልጋለሁኝ። ይመጣል፣ እውነት ላችኋለሁኝ። በቅርብ ጊዜ እንጠብቃለን። ጉዞውን በእንደዚህ አይነት መልኩ አድርጓል፣ መንገድ ላይ ነው ያለው። ስለዚህ እኛ ኦርቶዶክሳውያን ጸሎት የምንችል በጸሎታችን ልናግዘው ይገባል ብዬ አስባለሁ። ወደ ቀጣይ መረጃ የሰማኒያ ሚሊየን ብር መኪና እየነዳ ያውም በጫማ ጥፊ በቃራ ጥፊ እየተደበደብክ መጫወቻ ሆነ፣ መሳቂያ መሳለቂያ ሆነ፣ ብልትህ አይሰራም፣ ብልትሽ አይሰራም፣ ወዲያው ቶሎ ነው የምትጨርሰው እያለ ወንጌል የሚያማልል በድህነትህ በቁርቁዝና ህገወጥ ነገር የሚያለማምድህ እና ባንኩን ሂድና ዛሬ አምጣው፣ የነከሌን አስገባ፣ የነከሌን አምጣና ወደዚህ አስገባ የሚልህ ይሄ ነው፣ ላንተ ወንጌል። በህልምህ እንዳትሰራ እንዳትንቀሳቀስ አድርጎ ቁጭ ብሎ የህልም እንጀራ ሽባ አድርጎ ያስቀመጠ ደሃ አድርጎ ያስቀመጠ ፈረንጆች መጫወቻ መሳቂያ መሳለቂያ ያደረጉ፣ አሜን ነው አሜን እያልክ አሜን በል ሃሌሉያ አሜን በል ደህና ጤና ይስጥልኝ እንደምናላችሁ። ብዙ ጊዜ ፕሮቴስታንቲዝም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አስተምሮ ሰምቶ ሰምቶ ሰምቶ ህሊናው መቀበል የሚያቅተው ደረጃ ላይ ሲደርስ ተረት ተረት የሚለው ለምን ይመስላችኋል? ብዙ ጊዜ ተረት ተረት ማለት ይቀናቸዋል። ተረት ተረት ነው የሚሉት። እናንተው ፕሮቴስታንቶችስ ለምንድነው ተረት ተረት የምትሉ የሚመስላችሁ? አንድ ነገር ልንገራችሁ፣ ለምን እንደዛ እንደምትሉ ፕሮቴስታንቲዝም በስጋ የተገለጠውን ክርስቶስ ኢየሱስን የስጋውን ወራት ጠንቅቆ መስበክ አይችልም። ፕሮቴስታንቲዝም የሚወስደው ይሄ ሚራክል ጉዳይ የተፈጸመበትን መለኮታዊ ጉዳዩን ታበራቱን ምናምኑን ነው ስብከት፣ ያንን ነው። ብዙ ጊዜ በጩኸት የተሞላ ስብከት ነው የሚሰብከው፣ ወይም ለዚህ ዓለም ሰው ለጆሮ የሚመቸውን ስብከት ነው የሚሰብከው ፕሮቴስታንቲዝም። ይሄ ደግሞ ለድህነት አያበቃም። እንዲህ ብሎ በማጭበርበር በስጋ የተገለጠውን ክርስቶስ ኢየሱስን አታገኙትም። የምሬ ነው የምነግራችሁ። እንደዚህ ብሎ ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ኢየሱስን ከቃልነቱ እስከ ጽንሰቱ፣ ከጽንሰቱ እስከ ውልደቱ፣ ከውልደቱ በዚህ ዓለም ሰላሳ ሶስት ዓመት ከሶስት ወር የተመላለሰበትን ይህን ጊዜ ጠንቅቃ እንዴት እንደሆነ የምታስረዳ ቅድስት ቤተክርስቲያን ናት። ከዛ በኋላ ወደ ቀራንዮ አደባባይ ወጥቶ መሰቀሉን፣ ከመሰቀሉ ወደ መቃብር መውረዱን፣ ከመቃብር መውረዱ በገዛ ፈቃዱ ተነስቶ ማረጉን በማረጉ ይህ ያረገው አካል ተመልሶ መምጣቱን፣ ይህ እንዲህ ሲሄድ እንዳያችሁት እንዲሁ ይመጣል የተባለውን በስጋ የተገለጠውን ክርስቶስን ጥንቅ አድርጋ ፍጹም አምላክ ፍጹም ሰው ነው እያለች የምታስተምረው እች ቅድስት ቤተክርስቲያን ናት። የስጋውን ወራት ፕሮቴስታንቲዝም ጠንቅቆ ቢያቀው ኦርቶዶክስ ከመሆኑ ውጭ አማራጭ የለው። ጠይቁ። እስኪ ቅን የሆናችሁት ፕሮቴስታንቶች ስለ ስጋው ወራት ጠይቁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ይህ በስጋ የተገለጠው አካል ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው ክርስቶስ ኢየሱስ ዘመን የማይቆጠርለት ዘመን ተቆጥሮለታል። አንድ ሁለት ሶስት አራት ተብሎ በፕሮቴስታንቱ ቤት ዝም ብሎ ሰላሳ ዓመቱ ላይ አስራ ሁለት ዓመቱ ላይ በቤተ መቅደስ ነው መጽሐፍ ቅዱስ ላይ ያለው አስራ ሁለት ዓመቱ ላይ ዝም ብሎ ብቅ ያለው እዛ በቃ ሰላሳ አመቱ ላይ ሄዶ በዛ ተጠመቀ ምናምን ነው። እንዴት ነው ነገሩ? እዚህ ላይ ለመነዳ አንዱ ለሶስት አራት በዛ ሰዓት ክርስቶስ ኢየሱስ ነው። ተአምራቶች አምላክ እኮ ነው። የት ሄዱ? ወፍ የለም። ፕሮቴስታንቲዝም ለጆሮም የሚመቸውን ነገር እየተናገርክ ክርስቶስ ኢየሱስን አገኘዋለሁ ብሎ መጠለድ በራስ ላይ ሊቆም ይገባል። እኔ ልናንተ ብዬ ነው። የምሬ ነው። ይልብ ያለው ይሰማል። ለዘመር ኩን በቀለና እንዲሁም ለወንድማችን ቃሊዩት ያሰማልን ማለት ወዳሉኝ እጅግ ወሳኝ ነገር ነው ያነሱት፣ መሬት ላይ ያለ ነገር ስለሆነ ከዚህ በመቀጠል የምወስዳችሁ ሰሞኑን እጅግ መነጋገር የሆነ አንድ ፌመስ ቲክቶከር አለ፣ አዶና የሚባል ነው። ሁላችሁም ተቁታላችሁ ብዬ አስባለሁ እና እነኝ ልጆች በደንብ አድርገው ገልጸውታል። እውነት እጅግ አስተማሪ ስለሆነ ነው ኢንቪሮ የመጣሁት ማለት ነው። እስኪ ተመልክተው እንመለስ ና የራሳችሁን ሀሳብ በዚህ ቪዲዮ ላይ የምሰጡበት ይሆናል። እስኪ ላሳያችሁ፣ እስኪ ላሳያችሁ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ስላሴ የተባረክ የተቀደሰ ይሁን። አቡሽዬ፣ እባክህን እርቦኝ ነው፣ እባክህን ቸግሮኝ ነው፣ የሚበላ ካለ እባክህን። ኧረ ችግር የለውም ጋሽዬ፣ ኑ ብሉ፣ ኑ፣ ኑ፣ ኑ፣ ኑ፣ ኑ ብሉ፣ የኔ አባት ኑ፣ አገቡ የኔ አባት መጀመሪያም እኮ አራበኝም አልቸገረኝ። ቤተሰቦቼ በጣም ሀብታም ናቸው። አዲሱ የምስጋና አይሰል እንደዚህ ሆነ ማለት ነው። ኦኬ እንግዲህ የአዶናይን ጉዳይ ነገሩን ስትከታተሉ የነበራችሁ ኢትዮጵያውያን፣ እንዲሁም ኦርቶዶክሳውያን በደንብ አድርጎ ወይ ቪዲዮ ገልጾላቸዋል ብዬ አስባለሁ። በጣም የሚያሳዝን ነገር ነው። የዘመናችን ፌመስ ቲክቶከር እንግዲህ የደረሱበት ሁኔታ ይህ ነው። በጣም በጣም በጣም ያሳዝናል። አልመሰላችኋለን? በድቻ አልበላውም፣ ልክ እንደዚህ ቪዲዮ ማለት ነው። ለማንኛውም እግዚአብሔር ያክብርልኝ። ቀጣይ በሌላ ብር እስከምነገር ድረስ ቸር ሰምቱልኝ። አብራችሁ ስለቆያቸው አመሰግናለሁ። ይህን ቪዲዮ ሼር አድርጉት፣ ላይክ አድርጉት።